በዚህ ልዩ ክፍል ውስጥ ስለ የስኳር በሽታ መቀየር እንዴት እንደሚቻል እንወያለን። መጀመሪያ የሚያስፈልገው ነገር የስኳር በሽታ በተለያዩ አይነቶች እንዳለ ማስታወስ ነው። አሁን ለምሳሌ የመጀመሪያ አይነት የስኳር በሽታ መቀየር አይቻልም። ወደ ሁለተኛው አይነት የስኳር በሽታ ከመጣም በኋላ አሁን ይህ የስኳር በሽታ መቀየር ወይም በሙሉ ማስቆም ይቻላል፣ ግን ይህ በተለይ በመጀመሪያ ዓመታት ውስጥ በጣም ጥንቃቄ እና ትጋት ከተከበሩ ብቻ ነው። ይህ እንዴት ሊደረግ ይችላል? ከባድ የሆነ የምግብ መዋቅር ብትከተሉ ይህንም በምግብ አስተዳዳሪ ወይም በኢንዶክሪኖሎጂስት ወይም በከፍተኛ ደረጃ ዶክተር አንዱ በቁጥጥር ሲሆን ብታደርጉ የሁለተኛውን አይነት የስኳር በሽታውን ወደ ማስቆም ማምጣት ይችላል። ስለዚህ የምግብ መዋቅር፣ እንቅስቃሴና የኑሮ መንገድ ለውጥ የሁለተኛውን አይነት የስኳር በሽታ ማቃለል የሚችሉት ናቸው። ከዚህም በተጨማሪ በዚህ ሂደት ውስጥ ማግኘት የሚችሉ አንዳንድ መድኃኒቶች እንዳሉ ያስታውሱ። እና በመጨረሻም ቢሆንም አልተቀረም የባሪያትሪክ ቀዶ ጥገናም አለ። ይህም ደግሞ የሁለተኛውን አይነት የስኳር በሽታ ማቃለል ይረዳ ይችላል። እንኳን ደህና መጣችሁ።